ተሳታፊ ከተሞች መልካም ተሞክሮ ይቀርብበታል። አንዱ ከተማ ባከናወናቸው ተግባራት ከሌላኛው ከተማ ጋር እየተወዳደረ ልምድና ተሞክሮዎችን ይለዋወጥበታል። ለከተሞች ወግና ባህል ልውውጥ ትልቅ ድርሻ ባለው የኢትዮጵያ ከተሞች ፎረም የከተሞች ፎረም በየሁለት ዓመቱ የሚካሄድ ነው። በአራቱ ማዕዘናት የሚገኙ የሀገራችን ከተሞች ልምድ እንዲለዋወጡና ራሳቸውን ሊያበቁ የሚችሉበት እድል የሚፈጥር ነው። ፎረሙ በየሁለት ዓመቱ አንዴ የተወዳድረው በሚያሸንፉ ከተሞች እየተካሄደ የመጣ ነው። ይህ ሀገር አቀፍ የከተሞች ፎረም የከተማና መሠረተ ልማት ሚኒስቴር መድረኩን ለማዘጋጀት ከተመረጡ ከተሞች ጋር በመተባበር የሚያሰናደው ነው። ከዚህ ቀደም ዘጠኝ መድረኮች በተለያዩ ከተሞች ተካሂደዋል። በእነዚህ መድረኮች ታዲያ ከተሞች እየተወዳደሩ ለእድገታቸው የሚበጁ ተሞክሮዎችን ተለዋውጡበታል። የዛሬ ሁለት ዓመት ወርሃ የካቲት ላይ ነበር የዘመኑ ከተሞች ለኢትዮጵያ ብልጽግና በሚል መሪ ቃል በተካሄደው የወላይታ ሶዶ ከተማ መድረክ ዕድሉ የተሰጣት። አስረኛው የኢትዮጵያ የከተሞች ፎረም እንገናኛለን። ከኢትዮጵያ ላይ ካሉት ከተሞች ሰመራ ሎግያ ተመርጣ በአስረኛ የከተሞች ፎረም ለመዘጋጀት በጣም ደስ ብሎናል። እንኳን ደስ አላቸው እያልኩ ነው የአፋርን ሕዝብ እና የመላው ኢትዮጵያን ሕዝብ አሁን ላይ ኢትዮጵያውያን ተገናኝተው ቁም ነገር ሊለዋወጡ ቀን የቆረጡባት ደሴት ሆናለች። የአፋር ብሔራዊ ክልላዊ መንግስት መዲና ሰመራ ሎጊያ አስረኛውን የኢትዮጵያ ከተሞች ፎረም እንድታሰናዳ ኃላፊነት የተቀበለችው ሰመራ ሎጊያ ከተማ አሁን በሥራ ላይ ናት። በግንባታ ስራ ላይ የተሰማሩ አሽከርካሪ ተሽከርካሪዎችም እንዲሁ በቀንና በምሽት ሲጣደፉ ይታያሉ። ከ150 በላይ ከተሞች ሥራዎቻቸውን የሚያቀርቡበት የኤግዚቢሽን ቦታ እየተዘጋጀ ነው። የአጠቃላይ ዝግጅቱ 80 በመቶ ተጠናቋል። ቦታውን አጠናቆ ለተባለለት ዓላማ ለማዋል አፋሮች ቀን ከሌሊት ስራ ላይ ናቸው። በወቅቱ ተወዳድረው አሸንፈዋል። ዛሬም በሰጠናቸውና በነበራቸው ፍላጎት መሰረት እየተካሄደ ነው ያለው። በእኛም የገንዘብ ድጋፍ የሙያ ድጋፍ እያደረግንላቸው ይህን ወደ ሃምሳ ሺህ ህዝብ የሚያሰናግድ ኤግዚቢሽን ቦታ አዘጋጅተዋል። በሼድ ላይ እናከብራለን እያልን ያለ ነው። ስለዚህ ሼድ ወጪውን ሚኒስቴር መስሪያ ቤቱም ከባድ አድርጓል። እኛም ደግሞ ኮስት ሼሪንግ አድርገናል። ስለዚህ በጥሩ ሁኔታ እየተካሄደ ነው ያለው ከ25 ሺህ ካሬ በላይ በሆነ ስፍራ ነው የተቀመጠው። ሲሄዱ ቀን ፀሐይ ሳይበግረን፣ ምሽት ደግሞ እንቅልፍ ሳይበግረን እንደምታየው 24 ሰዓት እየሰራን ነው። እንግዶቻችንን የምንቀበልበት ኤሪያዎች ፈንክሽናል የማድረግ ስራ እየሰራን ነው። ሽንት ቤቶች፣ ሻወሮች ረዲደን አልቋል። ሞቶ በሞቶ ውስጥ ለውስጥ ደግሞ ከ1.5 ኪሎ ሜትር በላይ ውስጥ ለውስጥ በግራቭል የተሰራ መንገዶች አሉት። የውሃ ዝርጋታ ደግሞ ሙሉ ለሙሉ ፈንክሽናል ሆነዋል። እንደምታዩ ደግሞ ለራሱ ራሱን የቻለ ትራንስፈር ተገጥሞለት ኦልሬዲ መብራት ስራ 24 ሰዓት የተሰራ ይገኛል። በርካታ ስራዎችን እየሰራን ነው። እንደምታየው ይሄ አንደኛ ዝግጅቱን የምናካሂድበት ሸዱ ስቴዲየም ዝግጅትን ጨምሮ ፓናል ውይይቶች የሚደረጉበት አዳራሾቹን ጨምሮ ለእንግዶች ደግሞ ምን አይነት አቀባበል ማድረግ እንዳለብን እዚህ ጋር ደግሞ ቴክኒካል ጉዳዮችን ጭምር በርካታና ሰፊ ዝግጅት እያደረግን ነው የምንገኘው። በመድረኩ ለመሳተፍ የሚሄዱ በሺዎች የሚቆጠሩ እንግዶችን ለማስተናገድ ሰመራ ሎግያ ከመንገድ መሰረተ ልማት እስከ መሰብሰቢያ አዳራሽ ብሎም ከሆቴል እስከ ትራንስፖርት አገልግሎት ያለ ዝግጅቷን እያገባደደች ነው። በአስረኛ ከተሞች ፎረም ከመለው የሀገራችን ኢትዮጵያ ከተሞች ወደ 151 ከተሞች ነው የሚታደሙት። በዚህ 151 ከተሞች የሚሄደው ተሳታፊ እና አፋር ውስጥ የሚካሄደው ተሳታፊ ጨምሮ እስከ ሃምሳ ሺህ ይደርሳል የሚል እሳቤ ነው ያለን። ይህን እዞ እየተሰራ ነው ያለው፣ የኤግዚቢሽን ማሳያው ከጊዜያዊ ግንባታ ይልቅ የአካባቢውን ሙቀትና የነፋስ ሁኔታን ባገናዘበ መልኩ የሸድ ግንባታ እየተከናወነለት ነው። ይህ ደግሞ በፍጥነት እየሰፋችና እያደገች ላለችው ሰመራ ሎግያ ከተማ ተጨማሪ ሀብት ይዞ የሚመጣ ይመስላል። ሲሄዱ ቀጣይ አገልግሎት እንዲሰጥ ተደርጎ ነው የተሰራ እና በዓሉን ካከበርን በኋላ የሚፈርስ ሳይሆን ለከተማው ማስተዳደሩ፣ ማንኛውንም ዝግጅት፣ ማንኛውንም ኤግዚቢሽን ክልሉን ሊያዘጋጅ የሚችለውን ነገሮች በሙሉ እዛ እንዲዘጋጅ ነው ቀጣይ ቢያንስ ለብዙ ዓመታት እና ለከተማው ደግሞ ትልቁ ገቢ ገቢም ያመናጭ ስራ ነው የተሰራ ያለው። ሸዱ ደግሞ በጣም ሴሌክትድ የሆነ ቦታ ስለሆነ በዚህ ሎጊያንም ሰመራንም ያዋሰነ ቀጣይነት ላለው ከዚ በፊት ተሰርቶ የማይታወቅ ስራ ነው የተሰራ ያለው። እህታማች ከተሞችና ጥናት አቅራቢዎች ያላቸውን ልምድና ምክራ ሀሳብ የሚያካፍሉባቸውን አዳራሾች ሰመራ ሎጊያ ከተማ እያዘጋጀች ነው። አጠቃላይ ይሄ ዋናው አዳራሽ አሁን የምናየው። ሚዛኒኑን ጨምሮ 1914 ተሰብሳቢዎችን በአግባቡ ማስተናገድ የሚችል አዳራሽ ነው። ከዛ ውጪ ደግሞ ሶስት የቪአይፒ ክላሶች አሉን። እነኛ የቪአይፒ ክላሶች እያንዳንዳቸው 118 ሰዎችን ማስተናገድ የሚችሉ ናቸው። እነኛ ነው አሁን ላለነው የከተሞች ፎረም እንግዶቻችንን በአግባቡ ለማስተናገድ እንዲችሉ በዚች በአጭር ጊዜ ውስጥ አድርሰን ፕሮግራሙ በአግባቡ እንዲከናወን እየሰራ ነው ያለነው። የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ቃል የሚከበረው አስረኛው የኢትዮጵያ ከተሞች ፎረም ከ150 በላይ ከተሞችና ከ10 ያላነሱ ድርጅቶች ይሳተፉበታል። መድረኩ የከተሞች እሴት በተለይ ያዘጋጁ ክልል አፋርና የመዲናዋ ሰመራ ሎጊያ ከተማ ነዋሪዎች ወግና ባህል በጉልህ የሚገለጥበት ነው። ዛሬ አስረኛው ጋር ስንደርስ ከተሞች እርስ በእርሳቸው የሚፎካከሩበትን የሚወዳደሩበትን ሁለትን ከባላንስ በማድረግም ጭምር የህትማማችነት የወንድማማችነት ከተሞችም እንዲሆኑ ጭምር ነው የሚፈለገው። እስከ 150 በላይ ከተሞች ይሳተፋሉ። ከ10 በላይ ደግሞ የመንግስታዊ መንግስታዊ ያልሆኑ ተቋማት በድርጅት ደረጃ በኢንተርፕረነርሺፕ ደረጃ ያሉ በኢንተርፕራይዝ ደረጃ ያሉትም እንዲሁ የሚሳተፉ ናቸው። ስለዚህ የኢትዮጵያ ከተሞች የራሳቸው ከለር አላቸው። የራሳቸው ማንነት አላቸው። የራሳቸው የማደግ አቅም አላቸው። ከዛ አኳያ የፈርጅ አንድ የምንላቸው ከተሞች እርስ በርሳቸው የሚወዳደሩበት፣ ፈርጅ ሁለት ላይ ያሉትም እርስ በርሳቸው የሚወዳደሩበት በዛ ሂደት እየተወሰዱ ውድድር ውስጥ የሚገቡበት ነው እና ከውድድር አኳያ እንግዲህ እኛ ሁሉም እንዲያሸንፉ እንፈልጋለን። ግን ደግሞ ሁሉም ማሸነፍ የማይችል ነው። ባለፈው ሁለተኛ ሶስተኛ ያወጡ ዛሬ ላይ አንደኛ ለመውጣት ከፍተኛ ጥረት እያደረጉ ይገኛሉ። ከተማን ከከተማ እያወዳደሩ ልምድና ተሞክሮ የሚያስተጋቡ የፈጠራ ውጤቶች የከተሞች ሁሉን አቀፍ ስራዎች የባህልና ሌሎች አበይት ክንውኖች በሰመራ ሎግያ ከተማ ከወትሮ በተሻለ መልኩ ይጠበቃሉ በተለይ ወጣቶች ተማሪዎች ብዙ የፈጠራ ስራዎች እንዳዩ አቅርቦ ነው በእነዚህ የፈጠራ ሥራዎች እያደጉ ተወዳዳሪ እየሆኑ በተለይም በስራና ክህሎት ሚኒስቴር እየተሸጋገሩ በጣም ሰፊ ስራ እየሰሩ ያሉበት ሁኔታ አለ። እንግዲህ ከተሞች ዋናው አላማቸው ለነዋሪዎቻቸው ምቹ ማድረግ ነው። ይህን የሰራንበት ጊዜ ስለሆነ ከሰዶ በጣም ያደገ ነገር ይመጣል ብዬ እጠብቃለሁ። ፈጠራና ምርምር የአንድ ከተሞች መገለጫ ናቸውና ዘመኑ ሜዲሳላይዜሽን ዘመን ስለሆነ ብዙ ፈጠራዎችን እናያለን ብለን ተስፋ እናደርጋለን። እናንተም እንዳየኸው የስማርት ኢንፍራስትራክቸር፣ ስማርት የሆነ ኢንቫይሮንመንት፣ ስማርት ሞቢሊቲ፣ ከከተማ እንቅስቃሴ ጋር የሚያያዝ ስማርት የሆነ ገቨርናንስን፣ ከአስተዳደር ጋር የሚያያዝ ወጣቶች በተደራጀ መንገድ እና በተናጠለም ጭምር የፈጠራ ውጤቶቻቸውን በቀጥታ መሬት ላይ የሚያሳዩ ነው የሚሆነው እና ባለፈው ወይም ከሁለት ዓመት በፊት ያየነው ፈጠራ በብዙ አቅም በብዙ ደረጃ አድጎ እንግዲህ ዘንድሮ ላይ እናያለን ብለን ተስፋ እናደርጋለን። እሱም አንዱ የመወዳደሪያ መስፈርት ነው። ከተመሠረተች የ20 ዓመታት ዕድሜ ያላት ወጣቷ ሰመራ ከተማ ድሮን በፕላን የተቆረቆረች ናት። ዛሬ ደግሞ በኮሪደር ልማት አዲስ ገጽታን እየተላበሰች ትገኛለች። ሙሉ በሙሉ ባይጠናቀቅም፣ ጅማሮ ስራዎች ለነዋሪዎችም ሆነ ለሚጎበኛት አይን ይማርካሉ። ለመጀመሪያ ከተማው ሳይመሰረት ማስተር ብላኑ የተሰራለት ከተማ ነው። በብላን የተጠበቀች ከተማ ነው። ስለዚህ ያ ደግሞ ለእድገቷ ትልቅ አስተዋጽኦ እያበረከተ ነው ያለው። አሁን ለምንሰራው ስራ በብላኗ መሰራቷ ትልቅ አስተዋጽኦ ነው እያበረከተ ያለው። አሁን 71 ከተሞቻችን የኮሪደር ልማት አልምተው ወንዞቻቸውን፣ ተራሮቻቸውን፣ መንገዶቻቸውን በአግባቡ መጠቀም የቻሉበት እድል የተፈጠረው በዚህ በአካሄድ ነው። ፎረም ስለሆነ ትልቅ ድርሻ አበርክቷል። ሁለት ኪሎ ሜትር ዝማን ያለው የኮሪደር ልማት 80 በመቶ ተጠናቋል። በምዕራፍ ሁለት ደግሞ 34 ኪሎ ሜትር የኮሪደር ልማት እየተከናወነ ይገኛል። 30 በመቶ ተፈጽሟል። ኮሪደር ልማቱ ሁለት ኪሎ ሜትር ላይ ኦልሬዲ ወደ ሰማንያ ፐርሰንት መጠናቀቅ ላይ ነው ያለው። ስለዚህ ይሄ ኮሪደር ልማት ደግሞ ብቻ ኮሪደር ልማት አይደለም። የአፋርን ጸጋ፣ የአፋርን ቱሪስት መዳረሻ፣ አፋርን ሊገልጽ በሚችል መልኩ ነው ከቤት አሰራር የሚጠቀሙበትን ማቴሪያል። አሁን ለምሳሌ አፋር ግል አለ። የሰማረን ብረንድ ብለን ነው ግልን የምንወስደው። አራት ባርኮች አሉ። አራት ባርኮች ላይ የአፋርን ባህል ሊገልጹ የሚችሉ ኤርትራ ልዎቱ እነዛን ነዛን ነገሮችን ያካተተ ኮሪደር ልማት ነውና ቢያንስ አሁን ሁን ሰማንያ ፐርሰንት ደርሷል። ኮሪደር ልማት ካየን በአዲስ አበባ ከተማ ጀመረን ዛሬ ላይ ወደ ስድስት ሰባት የኢትዮጵያ ከተሞች በልካቸው የዛሬን ትውልድ ብቻ ሳይሆን የነገ ሁሉ ከግምት በማስገባት በተለይ ዘመናዊ መሰረተ ልማት ከመገንባት አኳያና አጠቃላይ ምቹነትን ከመፍጠር አኳያ ስራዎች እየተሰሩ ይገኛሉ። የከተማዋ መንገዶች ቀን ከሌሊት በሰራተኞቿ እየተሞሸሩ ናቸው። እየተገባደዱ ያሉት እነዚህ የክልሉ ህዝብ የታሪክና የባህል ነጸብራቅ የሆኑ ስራዎች የእንግዶች መዳረሻ እንዲሆኑ በዝግጅት ላይ ናቸው። የአፋርን ቤት አሰራርን፣ ባህልን፣ ወግን የሚጋልጹ እዚህ አደባባይ ላይ ከአሁንታ በዚህ ሳምንት ፎርምወርክ ሙሉ ለሙሉ አልቆ ተጠናቆ ይታከላል ማለት ነው። ከኮሪደር ልማቱ ጋር ተያይዞ የክልሉን ባህል የሚገልጹ አፋሮች ለክብር እንግዳቸው ወተት የሚያቀርቡበትን እንዳይን ያሉና ሌሎች የማህበረሰብ እሴት ገላጭ ስራዎችን በየመናፈሻ ስፍራዎች እየገነቡ ናቸው። ከውበትን ባሻገር ለነዋሪዎች ስራን የሚፈጥሩ ገቢንም የሚያመነጩ ናቸው። አፋር ሰመራ ዋ ወተት ይለያል። እዚህ ቤተ መንግሥት አደባባይ ላይ ያለው ከአሁንታ የአፋር ትልቅ እንግዳ ወተት ምግብ የሚቀርብበት ወተት የሚቀርብበት እርታውን ስለሆነ 12 ሜትር ርዝመት ያለ አፋርን ሊገልጽ የሚችል በሚሰሩ የመሠረተ ልማት ውስጥ የአፋር ቀጣይ ትውልድ ምቹ እና ማራኪ ከተማ ለመፍጠር የአፋርን እሴትና ካልቸርን በያዘ አክቲቪቲዎች ተካቶበታል ማለት ነው። በክልሉ ብሎም በሰመራ ሎጊያ ከተማ ሊጎበኘ የሚገባቸው ብዙ ሀብቶች አሉ። አላለቤድ ፍልውሃ አንዱ ነው። ቱሪዝም መዳረሻዎች አሉ። እርታ ዓሊ አለ፣ ዳሎላ አለ፣ አለሎባታ አለ። እነዛን ነገሮች በምስል ለኤግዚቢሽኑ እናቀርባለን። ስለዚህ ከሚቀመስ ነገር ጀምሮ የአፋር ባህላዊ የሚቀመሱ እንትኖች አሉ፣ ምግቦች አሉ። እነዛን ምግቦች የምንጨምር። ሁለተኛ ደግሞ የአፋር ባህላዊ አልባሳት፣ የአፋር ባህላዊ የቤት ስርቶች፣ ባህላዊ እቃዎች እነዚያን ነገሮችን በሙሉ አቅርበን ከተማችንና ክልላችን እናስተዋውቃለን። እርታ ዓሌ